ትናንት ማምሻውን ጀምሮ ከወደ አፋር ክልል አካባቢ የተሰማው ዜና እጅግ አስደንጋጭ ነበር። ከዚህ ቀደም በሰሜኑ ጦርነት ሳቢያ ከገጠር እስከ መሀል ከተማ የተናጋው የኢኮኖሚና ያልተፈለገ እልቂት ዳግም ሊከሰት የሆነ ወይ በሚል አብዛኛው ነዋሪ ከጉዳዩ ጋር ተያይዞ ጥልቅ ስጋቱ ውስጥ መግባት ጀምሯል። የአፋር ክልል መንግስት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 በከባድ መሳሪያዎች ተኩስ መከፈቱን በመጥቀስ ባወጣው መግለጫው ላይ የዋት ቡድን ሲል በጠራው አካል ላይ ቅሬታውን አሰምቷል። በተመሳሳይ መልኩ በትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋድር ጀኔራል ተክላይ ኪዳነ ከጉዳዩ ጋር ተያይዞ ከአፋር ክልል ከቀረበባቸው ውንጀላ ጋር ተያይዞ ነገሩ እውነት ነው ወይ ተብለው ሲጠየቁም እኛም የከፈት ነው ምንም አይነት ግጭት የለም። እንደዚህ አይነት ዝግጁነት የለንም። ከዚህ ይልቅ የአፋር ኃይልና የአራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ መልሰዋል። ሰላም ጤና ይስጥልን። ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? ዛሬም እንደከዚህ ቀደሙ ለእናንተ ይሆናል ያልናቸውን መረጃዎች ይዘን ቀርበናል። አብሬያቸው የምቆየው ዳንኤል መንግስቱ ነኝ። በዛሬው የመረጃ ሰዓታችን ትናንት ማምሻውን ተሰማ ከተባለው ግጭት ጋር ተያይዞ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ ወደ አፋር ክልል መጋሌ ወረዳ ገብቷል ሲሉ ቅሬታ ማቅረባቸውንና ሌሎች ጉዳያቸውን በተመለከተ ቢቢሲ አማርኛ የዘገበውን ዝርዝር ዘገባ ልናደርሳችሁም ወደድን እስከ ፍጻሜው ድረስ አብራችሁን ቆዩም ሰብስክራይብ ማድረጋችሁን አታውሱም የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ዋና አስተዳዳሪውም ከሰሱ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱ ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ውንጀላውን አጣጥሏል። የአፋር ክልል መንግስት የውሃት ቡድን ሲል የጠራው ኃይል በክልሉ ዞን ሁለት መጋሌ ወረዳ ረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትናንት ረቡዕ ጥቅምት 26 2018 ዓ ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ በራ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ለቢቢሲም ተናግረዋል። ሙሉቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ወይም ታጣቂ ቡድኑ ቦታም እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ አንድ ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጣስ በመግለጫም ወንጅሏል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይል ገብቷል ብለዋል። ታጣቂው ኃይል ስድስትና በዚያ አካባቢ መንደሮችን ይዟል የሚሆኑም ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉም ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጉራይ፣ ጉላዲዳ እና ዳልጊና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጪ ያለ አንድ ኪሎ ሜትር ወይም ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶ ምሳ ቀበሌ ማዕከልና አሮሪ የሚባል አካባቢም ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዱ ተቆርጦ የቀረ ሕዝብ አለ በማለትም ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩሱ ድምፅ እንደሌለ ቢገልጹም ታጣቂ ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩሱ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት ትናንት ባወጣው መግለጫ የዋት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጪ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገም የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚያም የሚባሉ ሰዎች የሉም ብለዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳናም ጥያቄ አቅርበዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብሏል እኛ የከፈትነው ነው ግጭት የለም፣ እንደዚህ አይነት ዝግጁነት የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉም ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውን ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናክረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት አዛ ደስዓ ወጀራትና ገረባ ጋው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ ም ገረባ ጋውና ደደረባ በሚባል አካባቢ ተንኮሳዎችን ፈጽሟል፣ ጉዳትም ደርሷል በማለት ወንጅ ነዋል። እንደውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለሕዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የፀጥታ ዘርፍ ኃላፊውም ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግንም። ባለንበት ሆነን ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎች ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋድር ጀነራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉም ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማስመልከት እሁድ ጥቅምት 23 2018 ዓ ም በወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ

ከሷል የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በእርሱ እንዲዋጋ እየሰራ እንደሆነ በመጥቀስ ወንጅሏል በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክደት ኃይል ሲሉ የጠሩትን የውሃት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል የፕሪቶሪያ ስምምነት ከተፈረመ ወዲህ በውሃት የተፈጸሙ ትንኮሳዎች ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በዋት ውስጥ አሉ ያላቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ከሷል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም ዓይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው ላይ አስፍረዋል። ይህ እንቅስቃሴ በአለቃቸው ትእዛዝ እየተፈጸመ ያለ የሻቢያ አጀንዳ ነውም ብለዋል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሜጀር ጀነራል ፍስሐ ኪዳኑ ወይም ማንጁስና ሜጀር ጀነራል ዮሐንስ ወለ ጊዮርጊስን ወይም መዲድን ነው። ጌታቸው እየተደረገ ነው ያሉትን እንቅስቃሴም ማስቆም የሚችሉትም እኚህ የጦር አዛዦች እንደሆኑም ገልጸዋል። ትግራይ ኃይላዎች በአፋር ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሳቱ የነበረን መረጃም ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ በማድረግ ከኛ ጋር ወዳጅ ቤተሰብ ይሁኑ። ሰላም ለሀገራችን።